ነገር ነው። በዚህ አፍሽን ይሻልሻል። ወይኔ የበላቸው አብርሃም ለሴት ልጅ ክብር አለው ትላላችሁ? እውነታችን ነው? ክብረ ቢስ፣ እናንተም። ሰው እኮ ከቤቱ ነው ክብር የሚጀምረው። ሲቀጥል ደግሞ ከሚስቱ ነው ክብር የሚጀምረው። ሚስቱን አላከበረም ውሽማ አከበረ ማለት አብርሃም ለሴት ልጅ ክብር አለው ማለት ነው? እንደ ሙሉ በሙሉ እኮ አብርሃም ላይ ነው አሁን ጥፋት ያለው ማለት ነው። በሰላም ነው ደግሞ ውሽማህን የምታግዝላት ማለት ነው። ደግሞ እንደው ቀጥቅጠው በጣሏት ምን ነው ተንቀጠቀጥ ክሳ እሷን ካላገዝጉላት እንድትነካል እሷ ራሱ እቺ ልክስክስ ማለት ነው። ወራዳ ቅሌታም የሆንሽ ሴትዮ እንደው ባልሽ እያለ እንጂ ቅሌታም ቤተሰብ እያለሽ ቢያስፈራሩሽ እንኳን እንደዚህ ትላላጫለሽ? እንደ ልጣጭ ሙዝ ልጣጭ መሰል ሴትዮ ተራሩታ፣ ሄዳ እጁን ቅፍ አድርጋይዛ ደግሞ አብርሃም የጠጣው ውሃ ነው የጠጣችው። እናንተ ተጋብተዋል መሰለኝ በቃ። መቼም ሚስት የባልዋ ከንፈሩ ውሃ ሆኖ የምትጠጣው፣ እኔ አላቅም እኔ አላቅም ሚስት ባልዋ የጠጣበትን ትጸየፋለች ብዬ አላስብም። እና አብርሃም የጠጣበትን እንግዲህ አንስታ ወደው ለወዳውም ተስሪያ ላይ ነበር አንስታ ጠጣችሁ ማለት ነው። ሰላም አሌይኩም ረመቱላ በረካቱ ቡድን ያስከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊንተና ናችሁ? ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ እና አቶ ያልቅበት አብርሃም እንግዲህ ለውሽመት ለውሽሚት ለውሽሚት ለግንድግር ለሜዳ አህያዋ አገዘላት። እሱም ቤኔና ማን ነው ፈረንጁ እያስፈራሯት ነው እና ትንፋሽ እያጠራት ነው። አሁን ደውላለኝ። በጣም ነው የደነገጥኩኝ። ከዛ ካሜራ ከፈትኩኝ አላለም። እውነት ነው ካሜራ ከፈትክ፣ የከፈትከው ለዶላራችሁ ነው። እናቃለን ስራ መሆኑን። ግን ምንድነው እንደዚህ ልፍስፍስ አልክሳ? ተልፈሰፈስክ እኮ የምሬ ነው ምልህ። ያቺኝቱም ተልፈሰፈስ፣ እሷ ስሽ ለይቶላታል። አንተም ለየለህ ነው ላይ ያለህ ነው እንዴ ጋሽዬ በደንብ አሳድጎታል፣ ቆንጥጦ አሳድጎታል። ጥሩ ልጅ ነው፣ የጋሽዬ ልጅ ነው፣ የማ ልጅ ነው እያል ኖረን ጭራሽ ታዋርደናለ። እንደ አንተ ምናግብቶ ነው ምናገባህና ነው ለእሷ የምታግዝላት? እንደው ቀጥቅጠው በጣሏት ራሱ ማለት ነው። እኔ ሁነት ለመናገር ውድ ቤተሰቦች፣ አብርሃም ምን እየሆነ ነው? ጤነኛ ነው ግን ወይስ ጤና የለውም? ጤና ታህል እንደ አንተ ልጅ እንዴ ሩም ድረስ ጠራዋት። እያስፈረሯት ስለሆነ ሩም ድረስ ጠራዋት። ምናግብቶ ይመለከታል ያገባሃል ምንህናት ሚስትህናት ልጅህናት እህትህናት እናት እጅህናት እግርህናት ምንህናት ነው እና ሩም ድረስ የምትጠራት ሲጀመር ሴት ልጅ ይህንን አክል ራሷን አዋርዳና አርክሳ እስከመ ትምጣ ርካሽ አይደለችም ርካሽ ሰው በርካሽ ቦታ ነው የሚገኘው መቼም ጎረምሳ ጋር ሩም ድረስ ሴት ልጅ ተጠርታ ትሄድን ውድ ቤተሰብ የፈለገ ሰው ቢያስፈራራችሁ ራሱ ሴት ልጅ ሩም ድረስ ሩም ድረስ አትሄድም። በጣም ምር ማለት ነው። ስለዚህ አሁን እቺ ሩም ድረስ ነው እየሄደች ያለችው እና ሩም ድረስ ጠርቻታለሁ እዛ ትመጣልኛለች እያለ ነበረ ማለት ነው። እና በጣም ወራዳና ቅሌታም ናችሁ። እሺ አሰዳቢውላ ማለት ስዳደጎች ቤተሰብ በስርዓት አሳድጎ ነበር። አንተ በተለይ አንተ። እሷ እንኳን አናቅም። እሷ ዝፍጥ የሆነች ሴት ሆና ሴትነቷን አርክሳ አዋርዳ አንተ ጋር ተከትላ መታለች ስትላላጥ ነበረ። ትላንትና ራሱ አነሳሳቸው ፎቶቸው ቤተሰብ አዲስ ተነስተዋል እንደ ድጋሚ ኢንስትግራም ላይ ተለቋል መሰለኝና በጣም ነው የገረመኝ። ግን ምን አግብቶት ነው ይሄ ልጅ ምን አግብቶት ነው? ቆይ ስራ ሲሰራ እንደዚህ ነው እንዴ ራስህን አዋርደህ የምትሰራው? ስራ ሲሰራ እንዲህ ለረከሰች ሴት አሽቃብጠህ ነው እንዴ ስራ የምትሰራው? ለሚስትህ ማሽቃበጥ እንጂ፣ ለሚስትህ ሚስትህን የሚያስከብር ስራ መስራት እንጂ፣ ራስህን የሚያስከብር ቤተሰብህን የማያሰድ ቤተሰብህን የማይዋርድ ስራ ስራ እንጂ። ስራ እንደዚህ ራስን አዋርዱ ነው እንዴ ስራ የሚሰራው? ራስን አራክሶ ነው እንዴ ስራ የሚሰራው? ምን ይመስለል? ጅል የምሬ ነው። ለእኔ ተናግሬ አላውቅም ነበር ግን በዚህ እንዴ ምን ይመስላል? ይሄንን እኮ ቤተሰቦቹን ያስገምታል፣ ራስን ያስገምታል። እንዴ ለሚስቱ አንድ ቀን ተቆርቆሮ የማያውቅ ሰውዬ ትናንትና እሷን እንትን እያለዋት ነው፣ እያስፈራሯት ነው፣ በዙሪያ ያሉ ጓደኞች ምናምን። ይህ ልጅ እኮ ራሱን በቃ ሆም ብሎ እንድንሰድበው ያደርገናል። ሆም ብሎ ማለት ነው እንዴ? ወይስ እሷ ቤት ቪዲዮ ስላልሰራችሁ የምትሰሩት አይዲያ ስላጣችሁ ነው? ወይኔ እሷስ፣ እሷች ባለጌ ወልዶ ያሳደጋት ባለጌ ባለጌ ባለጌም ነው፣ የባለጌ ልጅ ባለጌም ነው ማለት ነው። ስለዚህ ኬት እንደመጣሽ አቅጣጫሽ ወይም ደግሞ አመጣጧ ስለሚታወቅ ያናክለንትን አይልም አያሳስብም ማለት ነው። ግን በጣም የወረደችና የዘቀጠጭ ሴት መሆኑ የምሬ ነው ምላችሁ። ማታ ተረዳውን ጭራሽ እጁን ይዛ እንደ ሕፃ ልጅ ራሱ እኮ እንደዚህ ልፍስፍስ አይልም እኮ ልፍስፍስ እያለች ሕፃ እጁን ይዛ በቃ ንቅንቅ አልልም ወደዛ ወደዚህ መልልም እንዲሁም ነፍስሽ በወጣና ጀናዛሽ በተቀበረ ዛሬ ቀን እውነት አንቺ ሙሉ በሙሉ ሀገራችን ያሰደብሽ ዝፍጥ ማለት ቆሻሻ፣ የቆሻሻ ልጅ ፈርቢ። እና ቤተሰብ ስለተሳደብኩ በጣም ይቅርታ፣ ግን በጣም ቆሻሻ ስለሆነችናት ስለሆነች ነው ማለት ነው። እሱ ደግሞ አላቅለት ምን ምን እንደነካው የሆነ ነገርማ አድርገዋለች፣ ወይም ደግሞ በዶላር ቀይረውታል። ህሌ ናቸው በዶላር ተቀይረዋል። ገባቸው አይደለ? እና በዶላር ባይቀይሮች ኖሮ ይህንን አክል አይወርዱም ነበር። ይህንን አክል አይዘቅቱም ነበረ። አንድ ሰው ሚስቱ እርጉዝ ሆና በዛ በኩል እሷም እየሰራች ነው በእርግጥ እያሳደገች ነው ግን እንደ አብርሃም የወረደ ስራ አይደለም እየሰራች ያለችው ትላንትና በካሌ ቤት መታለች አንድ ከንትና እዩም ነበረ ፍቺው ሲላት ነበረ አይሆንሽም ሲሏትም ነበረ ሰሞኑን እሱ ፈትነን ብለው ያው እንፈትናለን አሁን አልፈዋል ብለው እንግዲህ ሲያሽቃብጡ ነበር አይደለም ኦኬ መልሰው ደግሞ ማታ ፍቺ እውነት ለመናገር ማለት ነው። እውነት ቢሆን እኔ ራሱ ፍቺ ውላት ነበረ ለሩታ ማለች ነው ቤተሰብ ማለቴ። እውነት ተጣልተው ቢሆን እውነት የሆነ ነገር ተፈጥሮ ቢሆን ፍቺው፣ ለምንድን ነው ከሱ ጋር የምትኖሪው? ለውሽማ የሚያሽቃብጥል ነበረ እኔ ራሱ ወደጅ አይደለም ውሽማ የምላት በነገራችን ላይ ግን፣ ሴት ልጅ በዚህ ልክ አትውረድ። የምሬን ነው ምላቸው። እች ልጅ እኮ ውሽማ ሆናም አይደለም ግን ሆና ሳይሆን በቃ ይሁን በሴት ልጅ የማይጠበቅ ተግባር እያደረገች ስለሆነ ነው። እሱ ጋር እኮ ቪዲዮ ሲሰራ ብቻ ነው የምትቀርበው እዚህ ጋር። ከዛ በኋላ ትባረራለች፣ ትሄዳለች። ከዛ እስከ ሩታ ጋር ነው የሚሆነው ማለት ነው። ይሄን ነገር ሲደረግ ደግሞ ሩታም ታውቃለች። ሁላቸውም ይተዋወቃሉ እኮ እና ፈረንጆ ራሱ እኮ አውቀው ነው የሚሰሩት። ይሄ ነገር ዝም ብሎ እየተጃጃሉበት ነው ማለት። ተጃጅለው እያጃጃሉ ነው ማለት ነው። ነገር ግን ሴት ልጅ በዚህ ልክ ዝቅጥ ስትልና ስትወርድ፣ በዛ ላይ ደግሞ በሰው ባል ላይ ኧረ እናንተ አይናችሁ ሞልታችሁ ለማየት ራሱ እኮ ይቀፋል። የሰው ባል እንኳን ያገባው ያላገባው እንኳን አይናችሁ ሞልታችሁ ለማየት እኮ እንዴት እንደሚቀፍ እንዴት እንደሚዘገንን እንዴት ብላነች እኮ የምትንጠለጠልበት ደግሞ እንደ ህፃን የሚያደርጋትን ነገር ስ እጁን ይዛ ይ አንቺ ሴትየው እንዲሁ አሁን እኮ እኛ የምንናደድልሽ ይመስልሻል? አንቺ ቆሻሻ አንቺ እኮ ለተውልድ ትውልድ ገዳይ ስለሆንሽ እኮ ነው የምነሳድበሽ፣ እንጂ አንቺን አናደሽን አይደለም። የምሬ ነው ምላቸው። አሁን እነሱ በእነሱ ቤት የሚያስቡት ምንድነው? እኛ የተናደድን ወይ የሆነ ነገር ያሰብን ነው የሚመስላቸው። የተቃጠል የእኛ ጨጓራ በእነሱ ምክንያት የሚቀጥል ነው የሚመስላቸው። ግን አይደለም። አላወቃችሁትም እናንተ። እናንተ ትውልድን ገዳዮች ናችሁ፣ ስዶች፣ ባለጌውላ እና ለማንኛውም ሩም ድረስ ጠራት። እንግዲህ ምን እንደፈለገ ደርባት። ከዚ ሁሉ ለምን አትደርባትም? እውነት ለምን አትደርባትም? ሩታንም ፈታ፣ ወይም ደግሞ ከሩታ ጋር ደርባት። በቃ ለምን ምን ይመስላል ይሄ። ወራዶች፣ ቅሌታሞች፣ አፈር ቡል፣ አፈር ያስበላችሁ። እንደናንተ የተግማማ ዩቱበር እኮ የለም። እንደናንተ የተልከሰከሰ ልክስክስ ወራዳ አሰዳቢ ዩቱበር አይነ አይቻላቅም። ውድ ቤተሰቦች እኔ እኮ ሌላ ሀገሮቹን መከታተል ጀምራለሁ። ከአሁን በኋላ የምሬ ነው ምላችሁ። ሌላ ሀገሮቹ አይሻሉም እንዴ አስር እጥፍ ምን አስር መቶ እጥፍ የሌላ ሀገር ዩቱበሮች ይሻላሉ እኮ እንዴ ስንድ ነገር ነው የሚሰሩት። ስንት ነገር የሚሰሩትን ራሱ አውቀው ነው የሚሰሩ። ሴትና ከወንድ አይልከሰከሱ ይሄ የማይሰራ የውሸት መዓት ድግሪ ጭነው ሲሰሩ ሁለት ዓመት ሙሉ በውሸት አላየው እንኳን ሁለት ዓመት ሁለት ወር እንኳን ሲሰሩ አይቼ አለቅም። ራሳቸው ይመጣሉ። አዲት ሴት ትመጣለች፣ ወይ ፍቅረኛ ትሆናለች፣ ወይ ሚስት ትሆናለች፣ ወይ ጓደኛ ትሆናለች። ከዛ ችኝቱ ጋር በቀፈታ ዘና ከወንድማቸው ከእህታቸው፣ ከቤተሰብ ከአባት ከእናት ይሰራሉ። እነዚህ ልክስክ ሰዎቹ ሴዊ ታጀራዎቹ እድሜ ልካቸው በውሸት ቤተሰብ ሳይቀር በውሸት ክትት፣ እናት ሳትቀር በውሸት ክትት፣ አባት ሳይቀር በውሸት ክትት። እሺ ዘርማንዘር ሳይቀር እህት፣ አክስት፣ ወንድም ምንድን ነው የአክስት ልጅ ያጎት ልጅ ገለመኔ ሳይቀር እንደ እህት አደርገው አምጥተው በውሸት ክትት። እቺ ደግሞ የአክስት ልጅ እቺ ዘነዘና ግርም ደግሞ በዝሙት ክትት። እንግዲህ ተመልከቱልኝ። አሁን ቻ ዘመድ አይደለችም ትላላችሁ። ብዙ ልጆች እንደዚህ መልከስከስዋ መቀራረቧ ያክስት ልጅ አያስብልም። በነገራችን ላይ አያስብልም፣ ግን እየተልከሰከሱ ነው። አምናችሁ ተቃበሉ፣ ዘመድ ናት፣ ቤተሰብ እውነቴ ነው ምላችሁ። ልክስክስ ናቸው። እና አብርሃም ደግሞ እኮ በዳሰው አይመጣም እኮ በነገራችን ላይ፣ ስራ ሲሰራ እኮ ዝም ብሎ ከሌላ ቦታ እንደዚህ ርቆ አይመጣም። ሩታ ማትፈቅድም ሲጀመር፣ ማለት እቺ ዘና ዘናግር ደግሞ የሁለት ልጅ እናትና ስትባሉ፣ ማለት ሰባም ብላችኋል። እኔ ባልዋ ኮነ ፈቶ የለቀቀብን ቤተሰቦቸዋስ እንኳን ተዋቸው ቤተሰቦቿ ገንዘብ ፈላጊ ይሆናሉ። ምክንያቱም ለክብራቸው ያልተጨነቁ፣ ለክብራቸው ቢጨነቁ ኖሮ ተቆንጥጣ እንድትኖር ያደርጓት ነበረ፣ እንደዚ አይነት ስራ እንድትሰራ ይፈቅዱላትም ነበረ። ነገር ግን ፈተው ለቀውብናል። ስለዚህ አሁን አብርሃም አፈር ያስበላ ሀለልህም ለማንኛውም ሰላሙ።